እና አንድ መቶ ስምንት ሺህ ስምንት መቶ ሰማኒያ አምስት ብር የፈጅ ነው የማሳያችው፣ አብራችሁኝ ቆዩ ማለት ነው። አወለን ከእቃ ውስጥ ጀምርላችሁ። እዚህ ጋር የጅማ ረከቦት እና ሱፍራ 500 ብር፣ የጅማ አረከቦት 800 ብር። ሴራሚክ ሲኒ ነው ያለች፣ ደርዘኑ ነው 2700 ብር። እዚህ ጋር እንደምታዩት ይሄ ሙሉ ደርዘኑ ነው እንዲሁም ደግሞ የሽንኩርት እናት ሺ 600 ብር፣ ሺ 600 ብር። እዚህ ጋር ይሄ ፔርሞስ አለ ማለት ነው። ግማሽ ደርዘን የሾርባ ማግና እዚህ ጋር እንደምታዩት ፓርቲሺን ባለ አምስት ሴሪ አለችን ማለት ነው። ባለ አምስት ሴሪ ነው፣ ባለ አምስት ሴሪ አለ። በጣም ተወዱታ አላችሁ። ማሻላ ዋጋው አንድ ሺ አራት መቶ ሀምሳ ብር ነው። አራት መቶ ብር የእንጀራ እና አራት ከምሳ ደግሞ የፈንዲሻ ስሀን አለን ሰርቪስ እና አርባ አምስት ቁጥር ትሪ አለን ማለት ነው ሰባት መቶ ብር እና ሶስት መቶ ሀምሳ ብር ማለት ነው። በርሜል እንግዲህ አስፈላጊ ነው እቃችሁን ረትቦ ለመያዝ ለሴፍቲውም በርሜል በጣም ወሳኝ ነገር ነው ብዬ ነው ማም ነው እኔ ያው በተረፈ እናንተ ታውቃላችሁ ማለት ነው የቁርጥ ሳህን ግማሽ የኔኬላ አለ እዚህ ጋር ግማሽ ደግሞ ይሄ የሚያምር ማሻላ ተባረክ ረህማን ጽድት ያለ ሳህን አለ ዋጋው በ120 ብር ነው ሁለት ደርዘን ማንኪያ አለ በ300 ብር 600 ብር እንዲሁም ደግሞ የእንጨት ማንኪያ በጣም የሚያምር እንደምታዩት የእንጨት ማንኪያ አለ ማለት ነው እንግዲህ 1450 ብር 400 ብር 200 ብር 4 50 እና 600 ብር በ120 ብር ሂሳብ ደሞ የቁርጥ ሰሃኑ በ150 ብር ደሞ የኒኬል የቁርጥ ሰሃኑ 600 ብር ረከቦት እና 600 ብር የፔርሙሱ ዋጋ ነው ማለት ነው። 600 ብር እናት መፍጫ መላጫ የራሱ አክሰር ሰር ያለው ነው ማለት ነው። በጣም ተወዱታላችሁ። የሾርባ ማግም ጭምራላት ማለት ነው። ከዛም በመቀጠል ምናል ለመሰላችሁ እዚህ ጋር ከለር መዘፍዘፊያ 600 ብር፣ 185 ብር የቃማን ጠፍጣፊያ እና እዚህ ጋር ደግሞ የዳቦ አለ፣ ለዳቦ ክዳን ያለው አለ። እንዳልፈታው ፈልጌ ነው፣ እንዲሁ እንደታሰረ እንደደላ ስለፈለኩኝ። ይሄ የዳቦ ክዳን ያለው 300 ብር፣ 600 ብር ደግሞ የሽንኩርት ሼልፍ ነው ማለት ነው። ማሻላ ተባረክ አልራህማን። እንደምትወዱት ተስፋ አረጋለሁኝ። አብራችሁ ቆዩ እና ውድ የዚነት ቤተሰቦች በጣም ብዙ አልባሳት እና ያላት እቃዎቿን እንዳያችኋቸው አንድ ጊዜ ማረከቡትና የቡና ሱፍራ እንዲሁም ደግሞ ፓርቲሽን የቁርጥ እንጀራና ከኒኬል የቁርጥ ሳህንና የማይካ ግማሽ ግማሽ ነው ያደረገችው። እዚህ እንግዲህ ፓክ ማለት ከነ የተንቀሳቀሰችው ሚበቃኛል ብላ ያለችው ነው ያደረገችውና በቅርብ ነው ኢትዮጵያ የምትገባው። ኢንሻአላ የሚያስፈልጓትን ነገሮች አሟልቻላታለሁ። እዚህ ጋር በመጀመሪያ ለእናት የሚሆን ሽፎን አለ ሽፎን ሶስት መቶ ብር ነው። በጣም የሚያምር ማሻላ ተባርክ ረህማን የሆነ ነው ተወዱታላችሁ። ሻር የሚያደረኩልን ማለት ነው ያው ማሻላ ተባርክ ረህማን እያላችሁ ይህም ደግሞ ሁለት ሻርፖች አሉ። አጠቃላይ ሶስት ሻርፖች ናቸው። ዋጋቸው ደግሞ በስምንት መቶ ብር ሂሳብ ነው ማለት ነው። በዛም እዚህ ጋር የሚያማምሩ ቃቃ ናቸው። በፈለጉ ሳይዝ እንዳሰሩ በማሰብ የተደረጉላቸው እነዚህ የምታዋቸው አሪፍ በቃ አሁን ፋሽን ናቸው እነዚህ ማለት ነው። የእነዚህ ዋጋ ደግሞ ስድስት ስድስት መቶ ብር ነው። እያቸው የተለያዩ ከለር ያላቸው መሻላ ተባረቅ ሆኗል። በተና የማሳያችሁ እናንተ በቀጣይ እንድታወት ነው ስክሪንሹት እያረጋችሁ ስለምትልኩልኝ መልሳችሁ እንዲታያችሁ ነው። እዩት፣ በጣም ነው የሚያምረው። ማሻላ ተባረክ ረህማን። ይሄ እንደዚህ እንደምታዩት አራት ሀባ ብላኝ ያለች እቺ እንደምታዩት ቀይ ነች። እዚህ ጋ ደግሞ እንዴት አባቱ እንደሚያምር ሁሉም የሚያማምር ነው። ማሻላ የገዛሁላት ተወደዋለ የደስተኛ ትሆንበታለች። አለች እዩት፣ ሙሉ ማሻላ ተባረክ ረህማን። ይህንን ይመስላል ማለት ነው ከዛ እነዚህ ደግሞ ሦስት መቶ ሰማንያ ብር ሒሳብ እነዚህን አሪፍ አሪፍ ሻርቶች አራት ሀብ አርጌ ላታለሁ ማለት ነው። እንዶ ለሳንት አንዱ አንድ ፈታሪጌ ላሳያ ማለት ነው። አብዛኞቻችሁ ለምስቶች አለበት ማለት ስሙ ያላችሁ ግን እኔ ስለሚመቸኝ ነው ማለት ነው። እስኪ እንደ አይነት ከለር የሚወድ ይህ ከለሬ የሚያምረው ማሻላ እኔ በጣም ነው የሚወደው። ከከለሬም ጋር ደግሞ ማች ሄድልኛል ማለት ነው እና ይመቸኛል። ለቀይ ሰው እንደዚህ አይነት ከለር ያምራል። እኔ እወዳለሁ እንደዚህ ከለር እና የገዛ ማለት የሶስት ሰማንያ ሶስት ሰማንያ ማለት ነው። እንደምታቸው በጣም የሚያማመሩ ማተባር ክፍማን የሆኑ ናቸው። ከዛም በመቀጠል ምን አለ መሰላችሁ እዚህ ጋር ይችን የምታዩትን ሙልጭ ቀለል ያለች ብላኛለች ማለት ነው ያት ዋጋዋ 900 ብር ነው። በዚህ አጋጣሚ ከለሯም ያምራል። ልቃነቷን ስራቷን የጠበቀች ናት ማለት ነው። ከዛ ምናልቺ ድርኢ ብላኛለች። ድርኢ አንደኛ የሆነ ድርኢ እንደነገርኳችሁ እኔ ያው ይሄ ከለር በጣም ይመቸኛል። እንደዚህ ፈዘዝ ያለ ከለር ደበቅ ያለ ከለር በጣም ነው የምወደው እና እና ጀማ ይሄ ሻርፑ ነው እዩት። ንቤት እንደሚያ ማሻአላህ ተባረከ ረህማን ይኸውልኝ እንዴት አባት እንደሚያምር እዩት። ወላሂ ማሻላ ተባረት ረህማን በጣም ነው የሚያምረው። የራሱ ጎጎር አለ ላሳያችሁ ማለት ነው። ይህ ሻርፑ ነው ሲሰራ አወለን። ይሄ ይቀመቀማል እንግዲህ እነዚህ አንደኛ የሆኑ እንትኖች ናቸው ድርኤዎች ናቸው ሁለት ሀባ ነው በሁለት አይነት ከለር ስለሆነ ያዘዘች ሁለቱ በጣም ነው የሚያምረው ማሻላ ከዛ መቀጠል ሲጋ ደግሞ ከለር አለ ይሄ ማሻላ ተባረክ ረህማን በጣም የሚያምር ነው እኔ ግን ከከለር ብዙ ጊዜ ያ ስለሚሄድ ያንን ነው ምርጫ ማድረገው ይህ ማሻላ ተባረክ ረህማን በጣም ነው የሚያምረው አስራ ሁለት ሺ ብር ነው የሁለቱ ዋጋ ማለት ነው ከዛም ሶስት ሀባ ፓንቶች አሉ። እነዚህ ሁለት ሁለት መቶ ብር ናቸው። እነዚህ ሁለት ሁለት መቶ ብር ናቸው። አንደኛ የሆኑ እቃ ናቸው። እነዚህ ሁለት ሁለት መቶ ብር፣ ሶስቱ ስድስት መቶ ብር ነው የገዛኋቸው ማለት ነው። እዚህ ጋር ደግሞ ይሄንን የፈታሁት ለእናንተ ለማሳየት ነው። እዩት። የዚህ ዋጋ 250 250 ነው ማለት ነው። አንደኛ የሆኑ እቃ ናቸው። ሶስት ሀባ አለን ማለት ነው። ከዛም ለወጣት ልጅ የሚሆን ጃኬት ትብላኛለች። በጣም አንደኛ የሆነ ጃኬት ነው። መሻላ ተባረክ ረህማን ይመቸዋል ብዬ ተስፋ አደርጋለሁ። እንግዲህ ጭቃነቱን የሚያሰው ብቻ ነው ይሄንን ያዘዘኝ እና እዩት። በጣም ቆንጆ ነው ዋጋው ይሄንን ሁለት ሺ ብር ነው የገዛሁት ማለት ነው። ከዛ ለአባት የሚሆን ጃኬት ብላኛለች። ለአባት የሚሆን ጃኬት እዚህ ጋ ሺ ዘጠኝ መቶ ብር ገዝቻለሁኝ። በጣም አሪፍ ጃኬት ማሻላ ተባረክ ረህማን። ይህንን ይሄንን የገዛሁት እዩት በደንብ አሳያችሁ። ይሄን የገዛሁት ደግሞ ሺ ዘጠኝ መቶ ብር ነው ማለት ነው። ሻል አለ እዛ እንደምታወቅ መቶ ብር ሶስት ሀባ ጥምጣም አለን በአራት መቶ ሀምሳ ብር የተገዙ ጥምጣሞች ናቸው። ሶስት ሀባ ናቸው እዚህ ጋር እንደምታዋቸው በጥቁር ከለር እዚህ ጋር ደግሞ ብቻ ሁሉም የሚያዋምሩ ጥምጣሞች በ አራት መቶ ሀምሳ ብር ፊታ ገዝቻለሁ ማለት ነው። ለመአል ከዛም ለሶስት ወንድ ልጆች የሚሆን ኳሊቲ ኳሊቲ የሆኑ ጅንስ ሱሪ ከነ አላባሻቸው ገዝቻለሁ። ጅንሶቹ እንሻላ የሚያቅለባሽ ከሆነ በጣም እያውቃችዋል። አንደኛ የሆኑ እቃዎች ናቸው። አሳየች ወለም ከፍ አድርገህ እስከታች ወረድ ያርክ። እነዚህ ጅንሶች 100 ብር ሂሳብ ነው ሶስቱንም የገዛኋቸው ማለት ጅንሶቹን ብቻ ላቸው። እንግዲህ እንደሚያማምሩ ማሻአላ ተባረክ ረሃማን ሁሉም ግን አላባሽ አለው። እዚህ ጋር እንደምስተታውስ 600 ብር ምን አለው ይሄ በጣም የሚያምሩ ወላሂ ነው የምላችው። በጣም ማሻአላ ተባረክ ረሃማን የሆነ ሚዲን ቱርክ ነው። በነገራችን ላይ ይሄ ልብስ ቱርኪያ ነው። ብቻ አንደኛ የሆነ እቃ ነው። ይሄንን ስድስት ስድስት መቶ ብር ነው የገዛሁት ማለት ነው። ይሄ ከታች የሚለበስ ነው። እዚህ ጋር ደግሞ ሸሚዝ አለ። እነዚህ በጣም ከፍ አድርጋ ያሳያችሁ። ይሄንን ይሄም ሸሚዝ ነው ዋጋው 700 ብር ነው ማለት ነው። እንደዚህ ሁሉ ምን ሆነ ሙሉ ልብስ ለአንድ ሰው ስጦታ ሆነላት ማለት ነው። ከዛ በመቀጠል እዚህ ጋር ሆነን በተመሳሳይ አለን ጅንሱን እዩት አወለን፣ እንዴት አባቱ እንደሚያምር ሁሉም ሰላሳ አንድ ሰላሳ አንድ ቁጥር ነው ያለችኝ። በጣም የሚያምር ማሻአላህ ተባረከተማን እኔ ለወንድሞቼ ቢሆን ብዬ የምመኘውን ለራሴ ቢሆን ብዬ የምመኘው ነው። ሶስት ናቸው። ሶስቶችም እንትናቸው ሜዲን ቱርክ ነው። ግን በጣም የሚያማምሩ ቆንጆ፣ አንደኛ የሆኑ እቃዎች ናቸው። ስድስት መቶ ብር፣ ሺ አንድ መቶ ብር ና ይሄ ደግሞ ሰባት መቶ ብር ነው። ሼም ይዙ ማለት ነው። አያችሁታ ማሻ አላህ ተባረክ ረሀማ እንደት እንደሚያምር፣ ጽድት ፏ ያለ እቃ ነው ማለት ነው። የገዛሁላት ለሶስቱም ሙሉ ልብስ ሙሉ ልብስ ማለት ነው። ሁሉም ደግሞ ጫማ አላት፣ አሳያችኋለሁ። እዚህም እንደዚያው በተመሳሳይ ሸሚዝ ማ ነው ቲሸርት፣ ቆንጆ ፏ ያለ ቲሸርት አለ። ከዛ ሸሚዝ አለን። ማሻ አላህ ተባረክ ረሀማም አያችሁታ፣ እንደዚህ ነው ማለት ነው። ከዛ ጅንሱ ደግሞ ዩት ማሻላ ተባረክ ተስማ ፏ ፈሽ ለቃ ነው ማለት ነው። ሁላችሁም በጣም ተስፋ አደርጋለሁ። እዚህ ጋር ደግሞ ለአባት የሚሆን ምን አለ መሰለ አሁን ታውስንሱ ፍጣ ጋር ሦስት ሜትር በ650 ብር ሂሳብ ይሄ ለፋዘር የሚሆን ነው ማለት ነው። እንዳያችሁ ሁሉ ነገር የተሟላ ነው። ጋቢ ለአባት የሚሆን በጣም ቆንጆ ይ ያለ ጋቢ ነው ይሄ። ማሻላ ተባረክ ረህማን። ጠሙላችሁን ተወዱታላችሁ። የዚህ ዋጋ ደግሞ 2500 ብር ነው ማለት ነው። 2300 ብር ነበር በፊት፣ አሁን ጨምሮ ነው። ከዛ ለማዘር የሚሆን ደግሞ ምን አለ መሰላችሁ፣ የራያ ቀሚስ በአንደኛው ማለት ነው እጁ ሁሉ ነገር የተሰራ ማሻላ ተባረክ ረህማን፣ የሆነ የራያ ቀሚስ አለ። በጣምም ረጅም አይደለም። አያችሁታል ይኸው ከፊት ለፊቱ ደግሞ የተሰራበት ማቴሪያል ምንም አይነት መስቀል ምንም አይነት እምነትን እንትን የሚል ነገር የለውም። ፏ ያለ እቃ ነው። የዚህ ዋጋ ጀማአ ስምንት ሺ ብር ነው ማለት ነው። የራሱ ነጠላ እና ምን አለው መቀነት አለው ማለት ነው። በአንደኛው ነጭ ነው ይሄ። በነገራችን ላይ ፈትል ስለሆነ መደረግ ያለበት እንደሄደ ይዘፈዘፋል ከዛው ልክ አርጎ አጥቦ ከደረቀ በኋላ ቢለበስ ይመከራል፣ እንደኔ ማለት ነው። እንኳን ይሄ አይደለም አዲስ ልብስ ራሱ ሽክ ተፈቶ ይሄ ልብስ ታጥቦ ቢለበስ ተመራጭ ነው ብዬ አስባለሁ። ይህ ጋር ሁለት ብርድ ልብሶች አሉ፣ የተለያዩ ከለር ያላቸው ማሻላ ተባረክ ረሐማን የዚህ ዋጋ በ3800። ወደ ጫማዎቻቸው ስንመጣ አንዱን ቀለል ባለው ዋጋ ግን ለኔ ያለችኝ ግን እንደዛ ያደረኩላትም በጣም ጽድት ያለ ፏ ያለ ጫማ ነው ያደረኩላት። ይሄ አርባ ቁጥር ጫማ ነው። ማሻላ ተባረክ ረህማን ጽድት ያለ በተለይ ይሄ ለፋዘር ብታደርገው ወጣቶቹን ካዩ ለኔ ማለታቸው አይቀርም ብቻ አንደኛ የሆነ እቃ ነው። ይሄን የገዛሁላት ሁለት ሺህ ስምንት መቶ ብር ነው። በጣም ስድት ስድት ከምነግራችሁ በላይ ፏ ፈሽ ያለ ነው ማለት ነው። እቃው ስድት ያለ ማሻላ ተባረክ ረህማን ይወዱታል። ይሄን የገዛሁላት ሁለት ሺህ ስምንት መቶ ብር ነው። እዚህ ጋር ደግሞ እችንም ጫማ በጣም ብዙ ጊዜ ገዝቻታለሁ። ሶሏ ትለያለች፣ በቃ ማሻላ ተባረከ ተማን የሆነ ጫማ ነው። ይሄንንም የገዛሁላት ደግሞ ሁለት ሺህ ዘጠኝ መቶ ብር ነው ማለት ነው። እዚህ ጋር ደግሞ ይሄን የገዛሁላት ሶስት ሺህ ብር ነው። ይህም ማሻላ ብቻ ለወጣቶች የሚሆን ፏፈሽ ያለ እቃ ነው። ለማዘር ስምንት መቶ ብር እዚህ ጋር ሰንደል ጫማ ብላኝ ያለች። አሁን ሰንደል ጫማ ነው በጣም የምወደው በነገራችን ላይ ማሻላ ተባረክ ረህማን ስገዛው ነው እራሴ የምወደው ነው። እንደነገርኳችሁ በጣም ቆንጆ የሆነ ጫማ ነው። ይሄንን የገዛላት ሺህ ስድስት መቶ ብር ነው ማለት ነው። እንግዲህ ጭቃዎቹን ያያችኋቸውን ይመስላሉ። እዚህ ጋር ሳያችሁ ሰርቪስ ነው አራት መቶ ብር ሰሃን የእንጀራ አራት መቶ ብር። ትሪ እዚጋ እንደምታዩት 45 ቁጥር 350 ብር ይሄን ገዝቼላታለሁ ማለት ነው። ከዛም እዚጋ እንደምታዩት ማንኪያ አለን ማለት ነው። እዚጋ ደግሞ በአንደኛ ደረጃ የቁርጥ ሰሃን ስድስት ሀባ አለን ማለት ነው። ከዛም በመቀጠል ደግሞ ፓርቲሽን ነች መሻላ ተባክ ማጽፍት ፏፈሻ ያለች እቃ ነች። ለምሳሌ ሽሮ ብትሰሩ ሽሮ ዚጋ ታረጋላችሁ፣ ጎመን ብትሰሩ ጎመናችሁ ዚጋ ታረጋላችሁ። አልጫ አድነች ምናምን ብቻ የፈለጋችሁትን ነገር ጋችሁ ፏፈሻ ልጅ ማጥራት ትችላላችሁ። የራሱ ጭፋ የራሱ ሰርቪስ ያለው አሪፍ የሆነ እቃ ነው፣ ያምራል። እዚህም ደግሞ አሪፍና ቆንጆ የሆነ የ25 ቁጥር የሚቴሌ ቁጥር ሳህን አለ በ150 ብር የተገዛ እዚጋ ደግሞ የሾርባ ማጋ አለ የሾርባጋ አንድ ሺህ ብር ነው ስድስት ሰሀባ ነው ከለሩን ላሳያችሁ ኮፊ ነው በጣም ቆንጆ ማሻላ ተባለ ማን የሆነ ነው ማለት ነው እዚጋ አዳርዘን የሴራሚክስ ስኒ አለን ማለት ነው 2700 ብር 2900 ብር ባስኬት የቆሽ የማነሱ ተልባና አብሽ እንድፈጭላት አዛኝ ቤት ውስጥ አዘጋጅቼላት አሉ። እናቴ ያማታል ና ልጅ ትዛስቸገጅ ስትለኝ፣ እኔም አይት ላለማለት ፈጭቼላት አለሁኝ። እሱንም አሳያችኋለሁ። አብራችሁ ይቆዩ። እንደነገርኳችሁ ሁለት ኪሎ ተልባ ነው ያለው። ሁለት ኪሎ ተልባ ለቅሜ ነው የተፈጨላት። እዚህ ጋር ደግሞ አራት ኪሎ አብሽ አላት ማለት ነው። ይሄም ቤት ነው የፈጨሁት ሁሉንም ማለት ነው። ተወዷለች ቤተስፋ እና እዚህ ጋር እንደምታዩት በዚህ ጨርቅ ነው የመረጠችው። ለም ፍራሽና ትራሱ ስለሌላት ፍራሽና ትራስ ፈርሻ አላሳያችሁም። የተሰራላት አራት ፍራሽ አስራ ሁለት ትራስ ቤቢ ትራስ አራት ተክያ ነው። ተክያዎቹ እነዚህ ናቸው። አያችኋት፣ አንድ ሁለት ሶስት አራት ሀባ ማለት ነው። ም ደግሞ ያው አራቱን ልብሱ ማለት ይሄ ነው እንዳያያችሁት። ተክያው ተክያ የአንድ ተክያ ዋጋ አንድ ሺ ሁለት መቶ ሀምሳ ብር ነው ስንቱ አራት ሲባዛ አንድ ሺ ሁለት መቶ ሀምሳ ይሄ የፍራሽ ልብሱ ነው የፍራሽ ልብሱ በዚፕ እና በላስቲክ ተደርጎ ነው የተሰራላት እዚጋ እንደምታዩት ይሄ ላስቲኩ ነው ማሰሪያ ደግሞ እንደዚህ አራት አለው ማለት ነው በጣም ተወደዋለች እህቴ ኢንሻአላህ አንደኛ ቆሻሻ ቻይ ቆንጆ የሆነ ልብስ ነው የመረጠችው ይሄንን አራት አባ በአንድ በአንድ ሺህ አምስት መቶ አስራ አምስት ብር ሂሳብ ነው ማለት ነው። ሁለት ሶስት አራት ሀባ ማለት ነው። አራት ቤቢ ትራሶች አሉ እዚህ ጋ። እነዚህ ደግሞ አራት ቤቢ ትራሶች የተገለበጠ ነው። አራት ቤቢ ትራስ በአንድ መቶ ሃያ ብር ሂሳብ ነው። አስራ ሁለት ትራስ ነው እዚህ ጋ እንደምታዩት አንድ ሁለት ሶስት